ሰላም ጤና ይስጥልኝ፣ ውድ አድማጭ እና ተመልካቾቻችን እንደምን አላችሁ? ዛሬ አንድ እንግዳ ጋብዝናል። በዓለ ትንሣኤ የሆነ ያስመልክተን እንግዳችን ፋኖ ሰይፈ ይባላል። በከሰም ክፍለ ጦር አስማረ ዳኜ ብርጌድ ምክትል አዛዥ ነው። የእንኳን አደረሳችሁ መልዕክትን ሊያስተላልፍልን ቀጥታ በስልክ መስመራችን ላይ ገብተዋል። በቅድሚያም እንኳን አደረሰ ፋኖ ሰይፈ፣ እንኳን አብሮ አደረሰን ያው ስሜን ገልጸዋል። አምስት አለቃ ሴተ ሸዋ እንግዛ ኳን ነው ባላለሁ በሸዋ ከሰም ክፍለጦር አስማረ ዳኜ ብርጌድ እንኳን አብሮ አደረሰ። አመሰግናለሁ። እንግዲህ ጥያቄዎችን አንድ ሁለት ጥያቄዎች ሰነዝራለሁ፣ ከነኛ ጋር አንዳንድ ማብራሪያዎችን ተሰጠኛለ። በቅድሚያም የአማራ ትግልና በዓለ ትንሣኤው ምን እና ምን ናቸው ማለት ይቻላል? ምናልባትም የሚያገናኛቸው ነገር ይኖራል ተብሎ ስለሚታመን ነው። እሺ ትግሉና ተንሣኤ ምን ይመስላል የሚለው፣ ትግሉና ተንሣኤ የአንድ ገጽታ ናቸው። ጌታችን ኢየሱስ ክርስቶስ በዛሬው ቀን ብዙ ነገር ተደርጓል፣ ተቀጥቅቷል፣ ተደብድቧል፣ ተሰሏል፣ ሞቷል። ይህን ሁሉ መስዋዕት ከፍሎ ለእኛ የተንሣኤን ብርሃን አሳይቶናል። የአማራ ትግልም እንደዛ ነው። አማራ በአሁን ሰዓት እየተቀጠቀለ ነው፣ እየተገደለ ነው፣ እየተፈናቀለ ነው፣ እየሞተ ነው። ብንሞትም በቅርብ ቀን ለአማራ እንደውም ለኢትዮጵያ ሕዝብ የድል ትንሣኤ እንደምናበስር እርግጠኛ ነኝ። በዛ አይነት መልኩ ነው ኔ የተረዳኝ። ትግሉ ትንሣኤ የምናበራበትን ቅርብ ቀን ነው። እኛ ግን አንድ ሆነን ትግላችን እናቀጣጥለን። ይህን የተንኮታኮተ ስርዓት ከስር እስከመሰረቱ ከሰንኮፉን ያለን ለአማራ ትልቅ ድል የምናበስልበት ቅርብ ቀን ይሆናል ብዬ አስባለሁ። መልካም። በቀጣይ ከዚህ ጋር ይዤ አንድ ጥያቄ ጠይቃለሁ። ይህ ትግል ከተጀመረ ከፍተኛ የሚባሉ ውጣ ውረዶች አሉ፣ መሰናክሎችና ፈተናዎችም እንዲሁ አስተናግዷል፣ እያስተናገደም ይገኛል። በዚህም አንዳንድ አለመግባባቶችም አሉ። እነሱን እንዴት ለመቅረፍ ታስቧል? ምን ስታቅደዋል? በመሰረቱ ትግሉ ባህሪውም ፍጥረቱም ፈተናዎች በፈተናዎች የታጀበ ነው እነኝም ፈተናዎች ደግሞ ያው በሰከነ መልኩ በመወያየት የትግሉን ባህሪ በማስረዳት የአማራ ምንነትን፣ የአማራ ጭቆናን በግልጽ በመድረክም ሆነ በውይይት ፖለቲካዊ ነክ ነገሮችን በማወያየት ትግሉ እንዲገባቸው በማድረግ ፈተናዎች ይኖራሉ። ታውረድ አለው፣ መቁሰል አለ፣ መሞት አለ፣ መራብ አለ። እነኝን ተቋቁሞ እነኝን ነጥሮ ወይ ደግሞ እንደወርቅ ተፈትኖ ታዳጋይ ለመፍጠር ትልቅ ስራ እየሰራ ነው። አሁንም በቅር ላይ ነን። ፈተናዎች ያጋጥሙናል። ፈተናዎችን ግን በሰከነ መልኩና በውይይት ነው እየፈታን ያለ ነው። የትግሉም ባህሪ በደንብ ማስረዳት ከህዝቡም ሆነ ከአባሉ የተሻለ ስራ እየሰራን እንዳለ ነው። እክዳውተን እየተንቀሳቀስን ያለ ነው። ትግሉ ይቀጥላል። ተዋጊዎችም እናፈራለን። ተዋጊዎችም እናፈራለን። የተለያየ የስልጠና የስናምሮ ግንባታ እያደረግን ነው። የተሻለ ተዋጊ እየገነባን ነው። በቅርብ ቀንም የሚታይ ነገር ይሆናል ማለት ነው። መልካም ዛሬ በዓለ ትንሣኤው እንደመሆኑ መጠን ከዚህ ጋር በተያያዘ ለህዝቡ ምን ማስተላል ትፈልጋላችሁ? እንግዲህ ህዝባችን ያው የአማራም ህዝቡ የኢትዮጵያ ህዝብ የታለበትን የጭቆና ቀንበር በተለይ የአማራ ህዝብ በዚህ በትንሣኤው ሁሉንም የእኛን ታጋዮች እያሰበ ታተጋውጋ ሆኖ ትግላችንን ማዕበል አድርገን ይህ ተካ ተካ የታለብንን ህዝባችንን የቀንበርዳ ማዕበሉን ተቀላቅሎ በገንዘብ በቁሳቁስም ደግፎን በቅርብ ቀን ይሄ ሙጃሌ ተነሎት በነፃነት የሚንቀሳቀስበትን በስርዓት እንዲሰማ ህዝቡ ከኛ ጋር እንዲሆን ጥሪ ማስተላልፋለሁ። ለአማራ ህዝብ እና ለኢትዮጵያ ህዝብ እንኳን አደረሳችኋለሁ። እሺ፣ በመጨረሻ ማስተላለፍ የምትፈልጉት ነገር ካለ በዚሁ ጠቆም አድርጉና ወደማ ጠናቀቂያው ይሆን እንሄዳለን። የማስተላልፈው መልእክት እኛ በሸዋ ከሰም ክፍለ ጦር ትግላችንን ለመልፈሶስ የለብንም። ጠንካራ ትግል ማድረግ አለብን። አንድነታችን አብስረን የተሻለ ስራ ዘመቻ አድርገን የተለያዩ ውይይቶችን አድርገን ትግላችንን እናቀጣጥለን። በአንድነት የድል ብስራት እንድናሰማ ሁሉም ብርጌዶች ከላይ እስከታች ተናበን የራሳችንን መዋቅር ፈጥረን በቅርብ ቀን የተሻለ ኦፕሬሽን እንድንሰራ አደራላለሁ። አመሰግናለሁ። እኔም እጅግ አርጌ ከልብ ከልብ አመሰግናለሁ ለሰጠህን ማብራሪያ። እሺ አመሰግናለሁ።